አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላ። በእያላችሁበት ያለ ሰላም ዝነት አይለያችሁ። እንደውም አላህ ሀገራችንን ሰላም ያደርግልን እያልኩኝ፣ ዛሬ ብሪያኒ ልሰራላቸው ነው ማለት ነው፣ ለእህቲ ለወንድሞቼ ማለት ነው። ልባባና እኔ እንኳን ያው እናውቀዋለን፣ እነሱ ግን በልተው ስለማያውቁ አላውቅም ምን እንደሚሉ። ዶሮ ማስፈጠሪያ እስከነ ነፍሷ ነው ያመጡልኝና ሳትታረድ ማለት ነው። እሷን እንደዚህ አጣጥቤ ገነጣጥዬ አጣጥቤታለሁ። ልክ ኖርማል ማለት ነው፣ የኢትዮጵያ ገነጣጥብ ሳይሆን ኖርማል ነው የገነጣጠልኳት። ከዛ እንግዲህ ሀባይቢ የብሪያኒ ቅመም ያው እዚህ ሀገር የለም፣ እኔ ያለውን እንትልን ነው እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እሱን ፈቀፍቃለሁ። ዋናው ነገር እሱ ነው፣ ነጭ ሽንኩርትና ዝንጅብል ከዛ ዶሮዋ እንደዚህ አጣጥቤያታለሁ ሴት ዶሮ ስለሆነች ግን ወዝ አላት እና ቅመማ ቅመሙን ጥሪውን ይሄ ሄል ምናምን ቁርንፉድ ቀረፋ ምናምን እሱን አንድ ላይ አርጌ ፈጫለሁ ማለት ነው ትንሽ ትንሽ አርጌ ቁርንፉድ እዚጋ እዚህ ጋር እንደምታዩት አለኝ ትንሽ ትንሽ ነው የማደርገው በነገራችን ላይ እንደዚህ አርጌ ከዛ ከሌሎቹም ከሌሎቹም አደርጋለሁ እዚህ ጋር ቀረፋ አድርጋለሁ። በነገራችን ላይ ብሪያኒ ቅመሙ መቀመሙ አይከብድም ማለት ሁሉም ነገር ካለ አይከብድም። እዚህ ጋር ከሙና አለኝ ሶስት አይነት አረኩ ማለት ነው አሁን ከዛ መብዛት የለበትም። እዚህ ጋር ድንብላልም አለኝ ድንብላል ፍሬ ከሁሉም ማረግ አለው ማለት ነው። ከዛ መፍጫ አለችኝ እዚህ ጋር 1200 ብር የምትሸጠው አይነት መፍጫ፣ ቆንጅዬ ናት። ለሁል ጊዜውም ለማንሳት ትመቻለች። በዛ ላይ ድቅቅ ነው የምታረገው። እኔ ግን በጣም ድቅቅ አላረገውም ይሄንን፣ ምክንያቱም ለብርያኔ ስለሆነ የተወሰነ ነው እንትን የምለው ማለት ነው። እንግዲህ እንደምታዩት ፈጨው እዚህ ጋር ቆንጅዬ መፍጫናት ነኝ ተመችቶኛለች። ማለት ከውጭ ይዤ መጣሁት አለኝ የጁስ መፍጫ ምናምን ምናምን ያለው ግን ያንን ሁልጊዜ ከማነሳ ካማነሳ ተቀላሉ በቀላሉ በዚች ትማለት ይችላል። እዚህ ጋር የዚህ ሀገር ሄል ይውትማ ፍሬ የለውም። ምን በቃ ፍሬው ወጥቷል፣ ቆዳው ብቻ ነው ማለት ይቻላል። ምንም ነገር ፍሬ የለውም አጣሁኝና ዝም ብዬ የገዛሁት ማለት ከሚ ያለ ሄል ከማደርገው ይሻላል ብዬ ማለት ነው። ዛባይ ቤት ዜጋ ደግሞ የድንብላል ቅጠል ጓሮ ላይ ይዘረ ነው አለ እንዳረብ ሀገሩ ቅጠሉ ሰፋፊ አይደለም። እነዚህ እንደምታዩት ይሄንን መጨመርበታለሁ። ከተፌ ማለት ነው። ከዛ ሀባይብ እንደዚህ እፍን አድርጎ ሚ ከድነን የምናውልበት እኔ እኔ አሁን ሶብሄ ነው እንደዚህ እፍን አርጌ የማውልበት ጎድጓዳ ሳህን ክዳን ያለው ነው የምፈልገው። ከዛ እንደምታዩት ድምብላል ቅጠልና ዝንጅብል ፈቅፍቅ ያለው ነጭ ሽንኩርትና ዝንጅብል ማለት ነው ይሄንን ጨምራለሁ ማለት ነው እዚህ ጋር ከዛ ከዛ ባይቢ የፈጨነውን ቅመም እዚህ ጋር ጨምራለሁኝ። እኔ ፍልፍል አስወድ የተፈጨን ስላለኝ ነው፣ እዚህ ጋር ጥሬውን አልነበረኝም እና አንድ ላይ እያልፈጨሁት ፍልፍል አስወድ አድርጋለሁ እየተፈጨ ማለት ነው። ከዛ ባይ ትንሽዬ እርድ አረጋለሁ እንደዚህ ትንሽ። ከዛ እርጎ ደግሞ እዚህ ጋር አለ እርጎ እዚህ ጋር እንደምታዩት ይሄንን እጠቀማለሁ። በነገራችን ላይ እናንተ የምትወዱትን ምግብ አረባ ሀገር ያልሄደ ሰው እዚህ ያለ ሰው ስለማይወዱ ብዙ ጊዜ መስራት እንትን ይላችኋል። ያኔ ይደብራችኋል። አሁን ለምሳሌ እኔ ከብሳ ከሰርሁኝ አልጫ ስለሆነ ከብሳ በርበሬ ስለማይኖረው አይወዱም። እኔ አሁን መሐመድም ዛሃራም ማለት ነው እና ይሄ በርበሬ ስለሚኖረው ስለሚያቃጥል ትንሽ ዝንጅብልም ሁሉም ነገር ስላለው ይበላሉ ብዬ ተስፋ አድርጋለሁ። እንግዲህ አብረን ነው የምናያቸው፣ ይበላሉ፣ ይወዱታል አይወዱትም የሚለውን ከዛ ባይቤ። እኔ እንዲያቃጥል ስለምፈልግ አንድ ማንኪያ በርበሬ አረኩበት ማለት ነው። ሚጥሚጣ ቢሆን የተሻለ ነበረ። ፍሬውም ይሄ ዛላው ማለት ነው። እንደዚህ እናደርግና አድርጎ ትንሽ የሚያንሰው መሰለኝ። እንደዚህ ይሄንን ሁሉንም ልጠቀመው እና ከዛ ሀባይቤ ዘይት ነው የማደርገው። የምግቡ ዘይት ማለት ነው። ትንሽዬ ዘይት ሳይበዛም ሳያንስም እንግዲህ እንደዚህ አድርጌ ከዛ ሎሚ ሎሚ አረግበታለሁ እንደዚህ ጭምቅ ማለት ነው። ጨው ጨው እንደዚህ ይሄ የተፈጨ ጨው ማለት ነው። ከዛ ባይ እንደዚህ ካደረኩ በኋላ እኔ በርበሬ እንግዲህ ቃላ ምንድን ያረኩት ሰላም ስለማይበሉልኝ ነው። ምክንያቱም አለጫ ከሆነ አይበሉ ኢትዮጵያ ያለ ሰው ወይ ውጭ ያላየ ሰው ጨው ማን ነው፣ በርበሬ በጣም ነው የሚወደው እና ያለ በርበሬ ስለማይበሉልኝ ነው። እኔ ቃላ ያለው እንደዚህ ከዛ እንግዲህ ሀባይ ዶሮ እዚህ ጋር ሁሉ ታጥባ ተገነጣጥላ ጃህዝ የሆነቻለች እንደዚህ እሳነጣጥቀዋለሁ ማለት ነው። ተብሌ እኔ ላውለው ስለሆነ ማለት ነው። የኢትዮጵያ ዶሮ እንግዲህ ሴት ዶሮ ስለሆነ ደግሞ እንደምታዩት ሞራ አይጠፋቸውም ዶሮዎቹ። ግን ያሁን ትን በግድ ነው ብዙውን ያስለቀቁት፣ እንዳለ ቆዳ ዋጋ ምናምን ሞራ ናት። ማሻ አላ ተባረከ ረህማን። እና ይህንን ስንጥቅ ስንጥቅ አድርጌ እዚህ ጋር ጥለዋለሁ እንደዚህ ከዛ ተተብሎ ይውላል ማለት ነው። አሁን ፈጅር አዘን እያለ ነው። እስከ መዋሊያውን እስከ አስር ድረስ እንደዚህ ተተብሎ ሲውል ጣዕሙ ልዩ ነው የሚሆነው ማለት ነው። ሽታው ደግሞ ማሻአላህ አሁን ይሄ ሁሉ ቅመም እንደዚህ ተቀላቀለ፣ በጣም ነው የሚጣፍጠው ሽታው ማለት ነው። ገና ተትቢላውን ነው የምላችሁ ይሄ ማለት ነው። ከዛ ሀባይቢ እንደዚህ ስንጥቅ ስንጥቅ ካደረግን በኋላ ወዴ ተዘጋጀው ተትቢላ ላይ እንጨምራለን ማለት ነው። ደስም ማለት ነው። እንደዚህ በደንብ ነው የምትጥፍላው። ምን ይገባው በዛ ላይ ይበስላል ቶሎ በነገራችን ላይ የኢትዮጵያ ዶሮ እንደ አረብ ሀገር አይደለም፣ ቶሎ ብስል አይልም። ያኒ ጣዝጅ ስለሆኑ እነዚህ አልበቶም ብለው ስለሆነ የሚያድጉት ቶሎ ላይ በስሉ ይችላሉ እና እንደዚህ አደር አድርጌ ፍሪጅ አስቀምጠዋለሁ። ከዛ አስር ላይ እንትን ብዬ ሰራው አለው ማለት ነው። እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እና ሀባይ ቢ በጣም ነው ማከብራችሁ፣ በጣም ነው ወዳችሁ፣ ክበሩልኝ። አርባ ኬ እንግዲህ ደግሞ ወደፊት ወደ መቶ ኬ ጉዞ እዩት። አያምሩም? ማሻአላ ተባረከ ረህማን። ሽታው ደግሞ ማሻአላ ማሻአላ ነው። እንደዚህ አርጌ ወደ አፍሪጁ ላይ ማለት ነው። እኔም ሱብሂን ሰግጄ ትንሽ ይተኛኛና ከዛ ወደ ስራ እላችኋለሁ። መልካም ስራ ይሆንላችሁ። መልካም የኢባዳ ጊዜ ይሆንላችሁ። በዱአ አንረሳሳ ዱአ አድርጉልኝ ማለት ነው። አባይቢ ያው የማን ዱአ እንደሚቀበል አላህ አይታወቅምና በዱአ አንረሳሳ እላችኋለሁ። አባይቢ እንግዲህ እንደዚህ ተብሌው ውሎ እንደዚህ ሆኗል። ማሻአላ ሽታው በጣም የሚጣፍጠው ማሻአላ ማሻአላ ከዛ እዚህ መጥበሻ ላይ ዘይት አረግና መጀመሪያ ሽሪ ሚሪ የተቆረጠ ሽንኩርቴ ነ አቁ እንትንላለው ጠብስ አለሁኝ። ከዛ በኋላ ነው ይሄንን እዛ ጠበስኩበት መጥበሻ ላይ ይሄን ጨምሬ አበስለው ማለት ነው። እንግዲህ በክሰን ነው እኔ ደግሞ ምሰራው። እንደዚህ ሽንኩርቴን አበስላለሁ ማለት ነው ቡን እስከሚሆን ድረስ። እኔ ዘይት የማላበዛው ትናንትና ዶሮ ሰራሁት ላይ ኮሚንት እያስቀመጣችሁልኝ ነበር። ዘይት ያለማላበዛው አንደኛ ጨጓራ ያማል። መሀመድም ቢሆን አሁን ወንድሜ ዶሮ ም ይሁን ምንም ይሁን ወጥ፣ ማንኛውም ነገር ወዝ ከበዛበት ጨጓራውን ስለሚያማው አይበላም። ለዛ ነው እንጂ ዘይት እንደገና ደግሞ ወጡ እርፍ ሲል በቃ ወዝ ነው የሚተፋው እና ለዛ ነው እንግዲህ ዛሬ ብሪያኒ ይበሉልኛል አይበሉልኝም። ማላቀም ማላቀም ከዛ አባይ ቤት እንግዲህ ይህንን የመሰለ ሩዝ ኪሎ 300 ብር ነው። በማዳበሪያ የሚሸጥ ነው፣ በኬሻ ማለት ነው። በ50 ኪሎ ነው፣ 40 ኪሎ ነው፣ እንደዛ የሚሸጥ ነው። ከዛ በኪሎ ነው የገዛሁት እኔ 300 ብር ማለት ነው። በጣም ቆንጆ ሩዝ ነው። ይህንን ሁለት ኪሎ ሩዝ ይበዛ እንዴ? እንደ እንትን አይቼ ልቀንሰው እንችላለሁ። ይሄን ነው የምጠቀመው ማለት ነው። ከዛ እንግዲህ ሽንኩርቴ እንደዚህ ብራውን ሆነ። ከዚህ የበለጠ ቢቃላ ያው እንግዲህ እንደነገርኳችሁ ለመጀመሪያ ጊዜ ልሞክራቸው ስለሆነ እንትን እንዳይላቸው እንደዚህ ከሆነ ይበቃዋል ብዬ አስባለሁ። ከዛ ሀባይቢ እዚህ ላይ ያጠላል ነው እንትን ላይ ሽንኩርቴ፣ እንደምታዩ እዚህ አጥልዋለሁ ማለት ነው እዚህ ላይ ዶሮን አበስላለሁ ማለት ነው። መሻእሎ በዚ አድርጌ አበስላለሁ ዶሮን። ማሻላ በጣም ነው የሚያምረው፣ እንደምታዩት በዛ ላይ ሽታውን ልነግራችሁ አልችልም። ከዛ እንደዚህ ሀባይብ ክድን አድርገን እናመስላለን ማለት ነው። ከዛ እዚህ ጋር ውሃችንን እየፈላ ነው። ሩዛችንን እዚህ ጋር እንጥዳለን ማለት ነው። ትንሽ ቅመማ ቅመምና ዘይት ጠባ አድርገን ከዛ እንግዲህ ሀባይቢ እንደዚህ ጥሬ ቅመሞችን እዚህ ጋር ጨምራለሁ። ድንብላል ፍሬ አለመጨመርም መብታችሁ ነው። እኔ ዝም ብዬ ነው የጨመርኩት። ከዛ ሀባይቢ እንደዚህ ሩዛችንን በደንብ ነው የታጠበው፣ ተነክሮ ነው የቆየው ድርጌ ጨምራለሁ ማለት ነው። ከዛ ሀባይ ቢ እንደዚህ ሆኖ ለዶሮዬ በሰለ ማለት ነው። አልሐምዱሊላህ ወንዱ ነው የበሰለው። ከዛ ሀባይ ቢ እኔ ልሰራ ያስብኩት እዚ ላይ አርጌ ነው ማለቴ፣ መጨረሻውን እዚ ጋር አረገው ነው ማለት ነው። ሴራሚኩ ይሄ የፒዛ መጋገሪያው ላይ ሩዙን ከታች አረጋለሁ። ከዛ ዶሮዬን አረጋለሁ። ከዛ ሩዝ አረጋለሁኝ። እዚህ ላይ ላረገው ነው ያሰብኩት ማለት ነው። ከዛ ሩዜን እንደዚህ አንድ ዙር አረግኩኝ። ከዛ እዚህ ላይ ዶሮውን አረጋለሁ። ከዛ ባይቢ ዶሮዬን እንደዚህ አረግኩኝ። ከዛ ያበሰልኩትን ሽንኩርትና ድንብላል ቅጠል ትንሽ አረጉበታለሁ ማለት ነው። ከዛ ባይቢ ሽንኩርጤ እንደዚህ አረግኩኝ። ከዛ ድንብላል ቅጠል ትንሽ ግንብላል ቀጠሎ አይነም ስለማይወዱ ትንሽ ነው ማረጉ። እንደዚህ አድርጌ ከዛ ሩዝ ጨምራለሁ ማለት ነው። ከዛ እንግዲህ ሀባይ እንደዚህ አድርገን ጨርሰናል ማለት ነው። ይሄ ፍን ብሎ በሰላሳ ደቂቃ የሚሆን ይብሰል ማለት ነው። ግንፍኑን ቀንሽዋለሁ። እዚህ እንደምታዩት አንድ ቁጥር ላይ ነው ያረኩት፣ ያኒ ሀራራው አነስ ያለ እንዲሆን ማለት ነው። ከዛ እንግዲህ ሀባይ ሩዛችን እስከሚደርስ ሰላጣ ሀረን ስራ እዚህ ጋር ኩዝበራ አለ። እነዚህ ደግሞ ሚጥሚጣ ናቸው እንደምታዩቸው። ከዛ ቲማቲም፣ ነጭ ሽንኩርት ደግሞ አርጌበታለሁ። ነጭ ሽንኩርት ያረኩበት ጣዕሙ ቆንጆ ነው የሚሆነው። ከዛ በመፍጫችን ንፍጭ ማለት ነው። ከዛ የጓደኞቼ ጥሪ ይችን መፍጫ ጓደኞቼ ልከውልኝ ነው ከሳውዲ ማለት ነው። እንደዚህ ሆኖ ሰላጣ ሀራችን ደረሰ። ቀይ አይደለም የኔ እንትን ቲማቲሜ ቀላ ቀይ ነው እንጂ ስታይ በደንብ የበሰለ አይደለም። ግን እንደዚህ የሚያምር ሽታው ማሻአላ። ወይቢ ሩዛችን ደረሰ። አልሐምዱሊላ እዩትማ እንዴት እንደሚያምር ማሻአላ። ሩዙ ብተን ነው ያለው። ማሻአላ ተባረከ ረህማን። እርዝም ዝም ነው ያለው። ረጃጅም ነው የሆነው። ከዛ ኔ ትንሽ እርድ ላርግበት እዚህ ጋር ውበት እንዲኖረው ማለት ነው። እርድ በዘይት ትንሽ በጥብጨ ሲሚ ላይ ነው ያደረኩት። እንግዲህ ሰላጣ ዘባዲ ነበረ። ኪያር የለም፣ አላገኘም ግን ሰላጣ ዘባዲ ሰራለሁ። በቃ እንደዚህ ሆኖ አጠፋለሁ ማለት ነው። ይሄን አጠፋው። ማሻላ ተባርከ ርማን ሽጠው ምናምን በቃ ብርያኒ የተዘጋጀውን ባህራት ባህራት ያንን ያንን ነው ነውየሚሸተው ከዛ ሰላጣ ዘባዲ ንስራ በምንድን ነጭ ሽንኩርትና ፍልፍል አስወጥ፣ ዘባዲ ሌላ ከያር የለም። ከዛ እዚ ጋር ነጭ ሽንኩርት ፈቀፈኩኝ። ከዛ ፍልፍል አስወጥ እንደዚህ አረግበታለሁ፣ ምክንያቱም ቀጠል እንዳረግ ስለምፈልግ። ከዛ ዘባዲ ከዛ ጨው ነው ማደርገው። ከዛ በኋላ ከዛ ሀባይ ቢ እዚህ ጋር ሌሙን እናደርግበታለን። ሎሚ መጭመቂያው የለኝም እኔ በእጀ ነው የምጨምቀው፣ ግን ውሃ በጣም ነው ያለው። እንደዚህ አድርጌ ጨረስኩ ማለት ነው፣ ጨው አድርጌ ያለሁኝ። ሁለት ሰላጣ ተዘጋጀ ማለት ነው። እዚህ ጋር ሰላጣ ዘባዲ በፍልፍል አስወጥና ነጭ ሽንኩርት ነው ያደረኩት፣ ጨው አድርጌ ያለው። እዚህ ጋር ሰላጣ ሀርሳ አድርቻ አለሁኝ። ሁለቱም ሰላጣ እንደዚህ ሆኖ አለቀ ማለት ነው። ከዛ ሀባይ ቢ ዛሬ እንግዲህ ውጭ ላይ ነው የምናፈጥረው፣ ግቢ ማለት ነው እዚህ ሳምቡሳ ጌማት፣ ምናምን ከዛ እዚህ ደግሞ ሩዛችንን አቅርበን እንበላለን ማለት ነው። እንግዲህ አዛልኝ ነው ሩዛችንን እዚህ ጋ ጃሂዝ ሆኗል። ማሻአላ አባዬ ቢያዛን እስከሚሄድ እንዲቀዘቅዝልን፣ እንደምታዩት እዚህ ጋር ማሻላ ተባረከ ረህማን ማሻአላህ እንደዚህ አርጌ እንትን ላይ አደርገዋለሁ ማለት እዚህ ጋ ትሪ ላይ አደርጋለሁኝ። ለምን ቀዝቀዝ ቀዝቀዝ እንዲል ደግሞ፣ ትኩስ ትኩሱ እንዳንቃጠል እንግዲህ። አባይ ይሄንን ይመስላል ብሪያንያችን። ማሻላ ተባረከ ራህማን። ግማሹን ያደረኩት ከግማሽም ትንሽ እኛ እንደዚህ እየበላን ነው። ተመችቶሃል መሀመድ? በጣም አሪፍ ነው። ይፋፍጣል ይፋፍጣል ነው ሉባባስ። የአረብ ሀገርን አስታወሰሽ ነው እንግዲህ ሀባይብ እንዲያ እንደዚህ ብልታርገን ጨርሰናል። አላችኋለሁ እኔ። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሁኑ። ዛሬ እኛ ቪዲዮ አንገባም፣ ለዛ ነው ሰምታችኋል።